ሰላም ሰላም ውድ የማራኪ ቻናል ቤተሰቦች ሰላማችሁ በያላችሁበት ይብዛልኝ። ዛ ደግሞ ጀላችሁ የመጣሁት ለጀማሪዎቹ የሚሆን የአቡጊዳ የፊደል ጥናት ክፍል ሶስቱን ይጀላችሁ መጥቻለሁ። ቪዲዮውን ከጅማሬ እስከ ፍጻሜ በጽሞና ተከታተሉት። ለዚህ ቻናል አዳዲስ የሆናችሁ ሌሎች የምሰራቸው ቪዲዮዎች በማሳወቂያ ወይም በኖቲፊኬሽን መልክ ሊደርሷችሁ ቻናሉን ላይክ ሸርና ሳብስክራይብ በማድረግ ቤተሰብ ይሆኑ። በየትኛውም ቦታ ሆናችሁ በውስጥ መስመር ገብታችሁ መማር ለምትፈልጉ ኢሞ፣ ዋትሳፕ እንዲሁም ቴሌግራም ስልክ ቁጥር ከታች አስቀምጨላችኋለሁ። እንደውላችሁ በሚመቻችሁ ሰዓት ትምህርታችሁ መማር ትችላላችሁ። አሁን በቀጥታ ወደ ትምህርታችን እንግዲህ ይህ አቡጊዳ የፊደል ጥናት እንልክ ከዚህ ጋር እንደምታዩዋቸው ፊደሎቹ ተቀላቅለው የተቀመጡ ናቸው እና እነዚህ የተቀላቀሉ ፊደሎችን ማወቃችን ለእኛ በጣም አስፈላጊ ነው። ምክንያቱም ምንድን ነው ከዚህ ጋር አሁን ሰባት አለ። ወደዚህ ወደ ጎንሰ ሰባት ናቸው። እነዚህ ሰባቶችን ማንበብ ቻልን ማለት አገጣጥም ማንበብ ቻልን ማለት ሰባት ዲጂት ያለውን ሆሄ ሰባት ዲጂት ያለውን ቃል አነበብን ማለት ነው። አነበብ ስለዚህ እናንተ በጽሞና እዚጋ እዚህ ጋር ጊዜያችሁን ሰፋ ያለ ግሰጣችሁ አቡጊዳ ትምህርትን ብትማሩ እመክራለሁ፣ እንድትማሩ እመክራለሁኝ። እናንተ ቃላት ለመመስረትም ለማንበብም ለመጻፍም በአጭር ጊዜ ስለሚያበቃችሁ እዚ ጋር ጊዜ የሰጣችሁ ብታዩ ከታተሉት እመክራለሁ። ኦኬ፣ ስለዚህ አሁን እስኪ እዚህ ጋር እንድ እንግዲህ ቸ እዚህ ጋር የምታዋት ከ ብለን ጠራታለን። ከ ሁ ሊ ማ ይላል። እነዚህንን አራቱን ፊደሎችን በጋራ ገስ እናነባቸው ምን ይላሉ? ከሁሊማ ይላሉ። ይኸው አራት ግጅት ያለውን ቃል አነበቁ ማለት ነው። ከሁሊማ እነዚህኞስ ኔ ኝ ሶ ኔ ኝ ሶ ኔኝሶ እነዚህ ኔኝሶ ብዬ ሳነብ ስንት ዲጂት ያለውን ቃል አነበብኩኝ? ሶስት ዲጂት ወይም ደግሞ ሶስት ወህ ያለውን ቃል ማንበብ ቻላችሁ ማለት ነው። ስለዚህ ይሄ ሙሉን ሳነብ ደግሞ ሰባት ያለውን አነባለሁ ማለት ነው ው ከሁሊማ፣ ኔኝሶ፣ ከሁሊማ፣ ኔኝሶ ብዬ አነባለሁ ማለት እንዲህ ያደረጋችሁ መላመድ መቻል አለባችሁ። በአጭር ጊዜ ውስጥ ማንበብና መጽሐፍ የምትችሉ ከሆነ በጣም ብና በጣም የምመክራችሁ ነገር አቡ ጊዳ ነው። በቃ ትልቁ መፍትሄ አቡ ጊዳንን አቡ የሄደሰው ማንኛውም ግለሰብ የማያነብበት የማይጽፍበት ነገር አይኖርም። ምክንያቱም እያንዳንዷ ፊደል ለይቱ አውቋት ነው የሚሄደው። ና እስኪ ወደ የሚቀጥለው ንድ እዚ ጋ ች ደግሞ እዚ ጋ ማናለች ሀ ይላል። ሀ ሉ ሚ ሚ ና ና እነዚህ ንስግና አጋጠማቸው አራቶችን ሀ ሉ ሚና ይላል። ሀሉ ሚና እናንተ ቃቃታችሁ አራቱን ይሄን ማንበብ ቃቃታችሁ ምን ታደርጋላችሁ? ሀሉ ሀሉ ሀሉ ሀሉ ብላችሁ መደጋገም። ከዚያ ሚና ሚና፣ ከዛ እነዚህን ሁለቱና ይሄ ሁለቱ ስትደምሯቸው ምን ይላሉ? ሃሉ ሚና፣ ሃሉ ሚና ይላለች። ዜን ከዛስ ደሞ ይብር ትቀጥላለች። ኜ ስ ሾ፣ ኜ ስ ሾ። ከዛ እኒህ ስናገናኝ ምን ይላሉ? ኜ ስ ሾ ስ ሾ በአጠቃላይ ሰባቱን በአንድ አድርጌ ሳነባቸው ይላሉ፣ ሀሉሚና ስ ሾ ሀሉሚና ስ ሾ ብዬ አነባለው ማለት ነው። ልክ እንደዚህ እያደረግኩኝ ማንበብ መቻል አለብኝ ማለት ነው። በጣም ጥሩ። ከዚህ ቀጥሎ የምናገኘው ፊደል ማን ነው? ለነው እዚህ ጋር እንድት ይኸው፣ ለሙኒ ኛ ይላል በጋር አድርጋችሁ እስኪያምቡት ለሙኒኛ ይላል። ለሙኒኛ እዚጋ ሴሺ ኦ ሴሺ ኦ ሴሺ ኦ እነዚህን በጋር አድርገን ሰባቱንም ስናነባቸው አጣምረው ስናነበው ማለት ነው። ምን ይላል? ለሙኒኛ ሴሺ ኦ ለሙኒኛ ሴሺ ኦ ብዬ አነባለው ማለት ነው። ለሙኒኛ ሴሺ ኦ ብዬ አነባለሁ በጣም ጥሩ ልክ እንዲያደርጋችሁ ያደረጋችሁ ራሳችሁን ማብቃት መቻል አለባችሁ ማለት ነው እንደዚ አድርጋችሁ ማብቃት መቻል አለባችሁ ኦኬ እስኪ ወደ የሚቀጥለው እንሂድ እንግዲህ ደግሞ ከዚህ ጋር እንደምታያቸው እነዚህ አሉ እነዚህንም ደግሞ እስኪ በጋራ እናንብባቸው መ ኑ ኝ ሳ ይላል ይኸው ከዚ ከዚህ ያሉት ምን ያሉ መ ኑ ኝ ሳ መኑ ኝሳ መኑኝሳ። በጋረጉ ማንበብ መኑ ኝሳ ከከበዳቸው፣ ይሄው እንደዚህ ሁለቱን መኑ መኑ፣ ከዚያስ ደግሞ እነዚህ ኝሳ ኝሳ። ከዛ መኑና ኝሳ በጋራሱ ምን ይላሉ? መኑ ኝሳ ብላችሁ ባያያዝ። መኑ ኝሳ ከዚ ጋ ሸፎ ሸፎ ሸፎ። በጋራ አድርገን እንሰባቱን አጣምረስ እናነባቸው ያሉ መኑ ኝሳ ሸኢፎ ብለን ማንበብ ማለት ነው። መኑ ኝሳ ሸኢፎ ብሎ ማንበብ ልክ እንድያደርጋችሁ መለማመድ ኦኬ። ከዚህ ቀጣዩ ደግሞ እስኪን እዚ ጋ ኸው ነ ኙ ሲ ሻ ይላል። ነኙ ሲ ሻ ይላል አይደለ እንዴ? ስለዚህ ነኙ ሲሻ ብሎ ከከበዳችሁ አሁን ልክ እንደቅድሙ ነኙ ሁለቶች ነኙ በአቅም በአቅማችሁ ማለት ነኙ፣ ከዚያ ሲሻ ሲሻ ብላችሁ መሄድ። ከዛ እነዚህን በጋራጋችሁ ደግሞ ምን ማለት ነው? ማንበብ ነኙ ሲሻ፣ ነኙ ሲሻ፣ ከዚያ ኤፍጾ፣ ኤፍጾ፣ ኤፍጾ። ከዛ እናንተ በጋራጋችሁ ታነባላችሁ እነዚህን ነኙ ሲሻ ኤፍጾ፣ ነኙ ሲሻ ኤፍጾ ብላችሁ ማንበብ ወደ መጨረሻው ደግሞ እዚህ ጋር ስንሄድ እዚህ ጋር እንደምታዩት እነዚህ እንስናነባቸው ምን ይላሉ? እስኪ ኘ ሱ ሺ አ ኘ ሱ ሺ አ በጋር አድርግና አንብባቸው። እነዚህ ኘ ሱ ሺ አ ኘ ሱ ሺ አ ከዚያ ፌ ጽ ቆ ፌ ጽ ቆ ፌ ጽ ፌጽቆ በጣም ጥሩ ኘሱሺ አ ፌጽቆ። ያል ሁለቱንም እነዚህ አራቶችን እና ሶስቱ አንድ ላድርግ ሳነባቸው ኘሱሺ አ ፌጽቆ ብሎ ማንበብ መቻል አለብን ማለት ነው። በጣም ጥሩ ልክ እንድያደርጋችሁ እራሳችሁንን ማሸሻል። እንግዲህ ሁልጊዜም እንደምለው እንደዚህ አድርጋችሁ አንብባችሁ ያልገባችሁ ነገር ካለ ኮሜንት ሳጥን ላይ አስቀምጡልኝ እንዲሁም ደግሞ እንዲሰራላችሁ የምትፈልጉትም ነገር ካለ እዚያው ኮሜንት ሳጥር ላይ ሀሳባችሁን አስፍሩ። ይሄ ቪዲዮ ለሁሉም ተደራሽ ይሆን ዘንድ ላይክ ሸርና ሳብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ፣ መልካም ቆይታ